ወደ ቀዳሚ ዜና አለፍን። በኢትዮጵያ የፕሬስ ነጻነት ቀን በዛሬው ዕለት በይፋ በመከበር ላይ ይገኛል። የኢትዮጵያ መገናኛ ብዙሃን ምክር ቤት በዓለም አቀፍ ደረጃ ለ32ኛ ጊዜ የሚከበረውን የፕሬስ ነጻነት ቀን በሀገር አቀፍ ደረጃ የምክር ቤቱ አባላትና ጥሪ የተደረገላቸው እንግዶች በተገኙበት እየተከበረ ይገኛል። ሀገር አቀፍ የፕሬስ ነጻነት ቀን ጋዜጠኝነት በአካባቢ ጥበቃ ቀውስ ውስጥ በሚል መሪ ቃል ግንቦት ሁለት ቀን 2016 ዓ.ም ከጠዋት ጀምሮ በመከበር ላይ ይገኛል። የኢትዮጵያ መገናኛ ብዙሃን ምክር ቤት የጠቅላላ ጉባኤ ሰብሳቢ ትዕግስት ይልማ ባደረጉት የመክፈቻ ንግግር ፕሬስ ቀንድ በመገናኛ ብዙሃን ባለሙያዎች ላይ የሚደርሰውን ጥቃት ለመከላከል እንደሚከበር የጠቆሙ ሲሆን በጋዜጠኞች ላይ የሚደርሰውን ፈተና ለመቀነስ ከሚመለከታቸው አካላት ጋር መፍትሄ የሚሰጥ እንደሆነ ተናግሯል። የዘንድሮ የፕሬስ ቀን የአየር ንብረት ቀውስ በቢሊየን በሚቆጠሩ የዓለም አቀፍ ህዝቦች ለቀውስ እየዳረገ በመሆኑ በአካባቢ ጥበቃ ላይ ትኩረት በማድረግ የጋዜጠኞች ሚና በአካባቢ ጥበቃ ላይ በሚል መሪ ቃል መከበሩን ተናግረዋል። በአካባቢ ጥበቃ ላይ በኢትዮጵያ የሚገኙ ጋዜጠኞች ቀላል የማይባል ሚናን እየተጫወቱ እንደሆነ ወይዘሮ ትዕግስት ገልጿል። ኃላፊዋ አክለው መገናኛ ብዙሃን ዘላቂ ልማትን በማሰብ የአካባቢ ጥበቃን ትኩረት ያደረጉ ዘገባዎችን መስራት እንዳለባቸው አመላክቷል። ከፌዴራል አካባቢ ጥበቃ ባለስልጣን ተወክለው የተገኙት አቶ ኤልያስ በበኩላቸው የመገናኛ ብዙሃን ለአካባቢ ጥበቃ እያበረከተ ባለው ሚና አመስግነው በአካባቢ ጥበቃ ላይ እየደረሰ ያለውን ቀውስ ለመከላከል ሁሉም የበ በኩሉን መወጣት እንዳለበት ጥሪ አስተላልፈዋል። ሀገር አቀፉ የፕሬስ ነፃነት ቀን እየተከበረ የሚገኘው በኢትዮጵያ በርካታ ቁጥር ያላቸው ጋዜጠኞች በታሰሩበትና የሀገሪቱ የፕሬስ ነፃነት ማህደሩ እየጠበበ ስለመሆኑ ትችቶች እየተነሱ ባሉበት ወቅት መሆኑን መረጃው ልብ ይለዋል። ዘገባው የባልደረባችን ኢሳያስ አሸናፊ ነው።